በለተ አርብ የዜና ዳስሳው አቃቢ ህግ በዶክተር መረራ መቃወሚያ ላይ ምላሽ መስጠቱ፣ የአርጎባ ልዩ ወረዳ ፖሊስ አዛዥ ግድያ መድበስበስ እያነጋገረ መሆኑ፣ ለድርቅ ተጎጂዎች የሚቀርበው እርዳታ ሊቋረጥ ይችላል የሚል ስጋት ማሳደሩ፣ የኦሮሚያ ክልላዊ መንግስት በአዲስ አበባ አስተዳደር ውስጥ ጥቅሙን መጠየቁን ማረጋገጡ፣ እንዲሁም የሶማሊያ ህዝብና መልሶ ማልማት ሚኒስትር የጸጥታ ኃይሎች በስህተት በተኮሱት ጥይት መገደላቸው የሚሉትን ዋና ዋና ወሬዎች የሚያስቃኘን ይሆናል። ዶክተር መረራ ጉዲና በተከሰሱበት የሽብር ወንጀል ባቀረቡት 11 ገጽ መቃወሚያ ላይ አቃቢ ህግ መልስ አሰምቷል ጠቅላይ አቃቢ ህግ ዶክተር መረራ ባቀረቡት ባለ 11 ገጽ መቃወሚያ በዋናነት ክሳቸው ከነ ዶክተር ብርሃኑ ነጋ ክስ ተነጥሎ ሊታይ ይገባል በማለት ባቀረቡት መቃወሚያ ላይ ነው መልስ ያሰማው በዚህም አቃቢ ህግ የጋራ ግብ ዓላማና ግንኙነት ያላቸው በመሆኑ ክሱ ሊነጠል አይገባም ሲል ምላሽ ሰጥቷል ከዚህ ባለፈም የአስቸኳይ ጊዜ አዋጁን መተላለፋቸውን በምላሹ ጠቅሷል በአጠቃላይ መቃ ተቃውሞ የወንጀል ስነ ስርዓቱንና ህጉን ያልተከተለ መቃወሚያ መሆኑን በአምስት ገጽ አያይዞ አስተያየት አቅርቧል። አስተያየቱን የተከታተለው የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ዶክተር መራራ ያቀረቡትን መቃወሚያና የአቃቢ ህግን አስተያየት መርምሮ ብይን ለመስጠት ለግንቦት 25 ቀን 2009 ዓ.ም ተመረተ ተለዋጭ ቀጠሮ ሰጥቷል። ዶክተር መራራ ጉዲና በተከሰሱበት የሽብር ወንጀል ላይ ባለፈው የካቲት 16 ቀን 2009 ዓ.ም የክስ መቃወሚያቸውን ማቅረባቸው ይታወሳል። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19 የወንጀል ያቀረቡት መቃወሚያ በዋናነት ዶክተር መረራ ክሴ ከነ ዶክተር ብርሃኑ ነጋና ጀዋር መሐመድ ጋር አብሮ ሊታይ አይገባም፣ የኔ ህገ የፖለቲካ ፓርቲ ሊቀመንበርነት ከነሱ አላማና አፈጻጸም ጋር የማይገናኝ በመሆኑ ሊነጠል ይገባል ይላል። ቤልጅየም ብራሰልስ ለህዝባዊ ስራ ነው የሄድኩት። በአስቸኳይ ጊዜ አዋጁ ቁጥር 11 ህዝባር 29 ዓ ም መሰረት ኮማንድ ፖስቱ ያወጣው የአስቸኳይ ጊዜ አዋጅ አፈጻጸም መመሪያ አንቀጽ ሁለት ህዝባር አንድ ስር የተመለከተውን ተላልፏል የተባለውን እቃወማለሁ ሲሉም መቃወሚያቸውን ጠቅሰው ነበር ነበር። በ2008 እና 2009 ዓመተ ምህረት በአማራና ኦሮሚያ ክልል ለተከሰተው ውከትና አለመረጋጋት እኔ ልጠየቅ አይገባም ሲሉም ተቃውሟቸውን አቅርበዋል። የኦሮሞ ሚዲያ ኔትወርክ ተብሎ በሚጠራው ሚዲያ ላይ ስለ ኢሬቻም ሆነ የውከት ጥሪ በሚመለከት ቃለ ምልልስ አላደረግኩም ሲሉም የቀረበባቸውን ክስ ተቃውመዋል። በአጠቃላይ በክሱ ወንጀል ስነ ስርዓት ህግ ቁጥር 111፣ 112 ና 130 አንቀጾች ዝርዝር ነገሮች ይቀሩታል በማለት በ11 ገጽ አያይዘው ነው ያቀረቡት ሲል ከኤፍቢሲ ያገኘ ነው መረጃ ያመለክ ህዳር 9 ቀን 2009 ዓ.ም በጥይት ተደብድበው የተገደሉት በሰሜን ወሎ ዞን አርጎባ ልዩ ወረዳ ፖሊስ ጽህፈት ቤት ኃላፊ የነበሩት ኢንስፔክተር አንተነ ተስፋዬ የግድያ ወንጀል ተጣርቶ እልባት አለመሰጠቱ እንዳሳሰባቸው ቤተሰቦቹ ተናግረዋል። የኢንስፔክተር አንተነ ተስፋዬ ወንድም የሆኑት አቶ ኃይሌ ተስፋዬ እንደገለጹት ወንድማቸው የተገደሉት በጥይት ተደብድበው መሆኑን ገልጸው፣ ግድያው የተካሄደው በቢሮአቸው መደበኛ ስራቸውን እያከናወኑ በነበረበት ወቅት መሆኑን ተናግረዋል። ከወንድም የግድያ ጀርባ በተለይም አንድ የወረዳው ከፍተኛ አመራር አባል አባል እና የክልል ምክር ቤት አባል የሆኑ ግለሰቦች እጃቸው ያለበት ያሉት አቶ አንተነ በተለይ የክልል ምክር ቤት አባል በህዝቡ ተጠልለው ጸረ ህዝብ ስራ መስራታቸውን በፖሊስ ተጣርቶ ከክልል ምክር ቤት አባልነታቸው ያለመከሰስ መብታቸው ተነስቶ ለፍርድ እንዲቀርቡ ለክልሉ ምክር ቤት አፈ ጉባኤ ይርሳው ታምሬ ቢቀርብላቸውም ለምክር ቤቱ አለማቅረባቸው አሳዝኖናል ሲሉ ተናግረዋል። ወንጀሉን የፈጸሙት አንዳንድ ተጠርጣሪዎች በህግ ቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን የገለጹት የሟች ወንድም የወንድም የግድያ ውስብስብነት ባለው ገድ የተፈጸመ ነው። ምክንያቱም በመንግስት ውስጥ ሆነው ራሳቸውን የግል ጥቅም ለማሳደድ በሚጥሩ ሰዎች የተፈጸመ ሲሆን በልዩ ወረዳው ያለውን የሃይማኖት አክራሪነት የሚመሩት ከወንድሜ ጋር ተደጋጋሚ ግጭት ሲያካሂዱ ነበር። ለዚህም ነው ወንጀሉ ውስብስብ ነው ያልኩት ሲሉ አስተያየታቸውን ሰጥተዋል። ስማቸውን እንዳይገለጽ የፈለጉ አንድ የልዩ ወረዳ የመንግስት ኃላፊ በበኩላቸው ግድያው ሲፈጸም በቦታው ነበርኩ ሲሉ ተናግረው ከግድያው ጀርባ ወንጀሉን ያቀናበሩት የመንግስት ኃላፊዎች ናቸው ለሚባለው የሟች ቤተሰቦች ቅሬታ የሚያውቁት ካለ ለተ ብሎ የተጠየቁት አስተያየት ሰጪው በማስረጃ ደረጃ ባይኖርም ካለ ሁኔታና በመረጃ ደረጃ መናገር የምችለው የሟችን ኢንስፔክተር አንተነ ቤተሰቦች ጥርጣሬ መሰረት ያለው ነው ብለዋል። አስተያየት ሰጪው አያይዘውም የፖሊስ አዛዡ በተገደሉበት ወቅት ከህዝቡ ተቃውሞ መነሳቱን ገልጸው ጉዳዩ ተጣርቶ በፍጥነት እልባት እንዲሰጠውም ጥያቄ ቀርቦ እንደነበር አስታውሰዋል። በአማራ ክልል ምክር ቤት የልዩ ወረዳው ተወካይ የሆኑት ሼይ የሱፍም ያለመከሰስ መብታቸው እንዲነሳና ለህግ እንዲቀርቡ የተደረገው ጥረት ለክልል ምክር ቤት አፈ ጉባኤ መቅረቡን ተናግረዋል። ወረዳው ተደጋጋሚ ፖለቲካዊ ግጭቶች እንደሚነሱ የገለጹት ኃላፊው የግጭቱ ምክንያት የሃይማኖት አክራሪነት መሆኑንና ይህም የሟችን ኢንስፔክተር አንተነህ በተደጋጋሚ በዚህ ወንጀል ይሳተፉ የነበሩ ኃይሎች ጋር ተደጋጋሚ ግጭት ውስጥ ይገባ ነበር ሲሉ ገልጸዋል። ለተነሱት ቅሬታዎች መልስ እንዲሰጡ ለአማራ ክልል ምክር ቤት አፈ ጉባኤ እርሳው ታምሬ ተደጋግሞ ሙከራ ቢደረግም ሊሳካ አለመቻሉን ሰንደቅ ጋዜጣ ዘግቧል። የተባበሩ መንግስታት የዓለም ምግብ ፕሮግራም ለኢትዮጵያ ድርቅ ተጎጂዎች የሚያቀርበው የምግብ እርዳታ ሊቋረጥ ይችላል የሚል ስጋት አሳድሯል። ድርጅቱ በዚህ ዓመት ለኢትዮጵያ ምግብ እርዳታ ፈላጊዎች ከሚያስፈልገው አጠቃላይ የገንዘብ መጠን ውስጥ 121 ሚሊዮን ዶላር የገንዘብ እጥረት ያጋጠመው መሆኑን የዋሽንግተን ፖስት ዘገባ አመላክቷል። በአሁኑ ሰዓትም በኢትዮጵያ ሶማሌ ክልል እያደረገ ያለውን የምግብ እህል እርዳታ አቅርቦት በ80 በመቶ ለመቀነስ የተገደደ መሆኑን ይህው ዘገባ ጨምሮ ገልጿል። የምግብ ፕሮግራሙ አሁን ያለውን የገንዘብ መጠን በመጪው ክረምት ሙሉ በሙሉ የሚያበቃ መሆኑን በማመልከት የኢትዮጵያ መንግስትም ቢሆን ያለፉትን ተከታታይ ጊዜያት ድርቅ ለመከላከል ከ400 ሚሊዮን ዶላር በላይ ወጪ በማድረጉ አቅሙ የተሟጠጠ መሆኑን ገልጿል። እንደ ዘገባው ከሆነ የኢትዮጵያ መንግስት በዚህ አመት ድርቁን ለመከላከል የመደበው የገንዘብ መጠን 47 ሚሊዮን ዶላር ብቻ ነው። የዓለም ምግብ ፕሮግራም ሪጂናል ቃል አቀባይ ቻሊስ ማክዶናፍ እንዳሉት ከሆነ ለጋሽ አካላት የተቻላቸውን ሁሉ እያደረጉ ቢሆንም የችግሩ አድማስ የሰፋ መሆኑን አቅርቦቱን መሸፈን ከባድ ሆኗል። የተከሰተው በሰፊው የምስራቅ አፍሪካ ክልል በተለይም በደቡብ ሱዳን፣ በኢትዮጵያ፣ በሶማሊያ እና በኬንያ የመሆኑ ጉዳይ የምግብ እርዳታ ፍላጎቱን መጠን የሰፋ እንዲሆን ያደርገዋል። ኢትዮጵያ ካለፈው 2015 2016 ድርቅ ከተመታይ በኋላ ለማገገም በእንቅስቃሴ ላይ እንዳለች የዚህ ዓመት ድርቅ የተከሰተ ሲሆን የተባበሩት መንግስታት የዓለም ድርጅት ትንበያ እንዳመለከተው ከሆነ የፓሲፊክ ውቅያኖስ የመሞቅ እድሉ ከ50 እስከ 60 በመቶ በመሆኑ የኢትዮጵያ ደጋማ አካባቢዎች በሌላ ድርቅ የመመታታቸው እድል የሰፋ ነው። አሜሪካ ለተባበሩ መንግስታት የምግብ ፕሮግራም ከፍተኛ እርዳታ ከሚሰጡት ሀገራት ግንባር ቀደመው ሀገር ስትሆን ይሁንና የፕሬዚዳንት ዶናልድ ትራምፕ አስተዳደር አገሪቱ ለዓለም አቀፍ ተቋማት የምትሰጠው እርዳታ መጠን በከፍተኛ መጠን እንዲቀንስ ሀሳብ የማቅረቡ ጉዳይ አሳሳቢ ሁኔታን የፈጠረ መሆኑን የዋሽንግተን ፖስት ዘገባ ያመላክታል። የባጀት ቅነሳውም እንደ ኤሮፓ አቆጣጠር በ2018 የባጀት እቅድ ተይዞ ይቀርባል ተብሎ የሚጠበቅ መሆኑን ዘገባው ጨምሮ ገልጿል። የኢትዮጵያ መንግስት በቅርቡ ባወጣው ይፋዊ መረጃ አስቸኳይ እርዳታ ያስፈልጋቸው የተረጂ ዜጎች ቁጥር ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ሰባት ሚሊዮን ያሻቀበ መሆኑን ይኸው ዘገባ አስታውሷል። ድርቁ አድማሱን እያሰፋ ከመሄዱ ጋር በተያያዘም በቀጣይ ቁጥሩ ከዚህ በላይ ሊያሻቀብ የሚችል መሆኑን ያመለከተው ዘገባው ችግሩ ከኢትዮጵያ ባሻገር በመላው ምስራቅ አፍሪካ የተንሰራፋ መሆኑን ገልጿል። በአንድ መልኩ የተረጂ ቁጥር እየናረ መሄድና ቀጣይ የለጋሾችም የእርዳታ አቅርቦት መጠን በከፍተኛ ደረጃ መውረድ ቀጣዩን የኢትዮጵያ እርዳታ ፈላጊዎች የጣፈንታ አደጋ ላይ ጥሎታል። መንግስት ከፍተኛ ከፍተኛ የውጭ ምንዛሬ በማውጣት ባለፈው አመት ሲያቀርብ የነበረው የእርዳታ እህል በዚህ አመት ችግሩን ለመቋቋም ያለውን አቅም ክፉኛ የፈተነው መሆኑን ዘገባዎች ያመላክታሉ። ሰንደቅ ጋዜጣ የዘገባው ምንጭ ነው። በኢፌዴሪ ህገ መንግስት መሠረት፣ ኦሮሚያ በፊንፊኒ ወይንም አዲስ አበባ ያለውን ጥቅም በተመለከተ የኦህዴድ ስራ አስፈጻሚ ኮሚቴ በዝርዝር ሰነዱን ለሚመለከተው አካል ማቅረቡን ክልሉ ማረጋገጫ ሰጥቷል። ሆኖም በማህበራዊ ድረገጾች ስለተሰራጨው ሰነድ ጉዳይ የሚያውቀው ነገር እንደሌለ አስተባብሏል። የኦሮሚያ ክልል ኮሚኒኬሽን ሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ እንደገለጹት የኦህዴድ ስራ አስፈጻሚና ኦሮሚያ ክልላዊ መንግስት በህገ መንግስቱ በተቀመጠው አንቀጽ 49 ንዑስ አንቀጽ አምስት መሰረት የልዩ ጥቅም አተገባበርን በተመለከተ መካተት አለባቸው ያሏቸውን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መብቶች ዘርዝረው ለሚመለከተው አካል አስተላልፈዋል። እስከዚህ ድረስ የሚታወቅ ነገር አለ ብለዋል። የኦሮሚያ ክልል በፊንፊኔ አሊያም በአዲስ አበባ ላይ ያለውን ህገ መንግስታዊ ልዩ ጥቅም አስመልክቶ የተዘጋጀ የጥናት ሰነ ነገር ነው እየተባለ በመገናኛ ብዙሃን እና በማህበራዊ ድረገጾች ተለቋል። ይህን ጥናት ሰነድ ወይንም በአንዳንዶች ረቂቅ ሰነድ ተብሎ ስለተዘገበው ጉዳይ በክልሉ የሚታወቅ ነገር አለ ወይንስ፣ በክልሉ የተዘጋጀው ወይንም በዚሁ ጉዳይ ላይ ያለት አስተያየት ምንድን ነው? ተብለው ለተጠየቁት ጥያቄ አቶ አዲሱ በሰጡት ምላሽ፣ ወደኋላ ሄጄ የተዘጋጀውን የጥናት ሰነድ ነው ረቂቅ ሰነድ ነው እንትን ነው ስለሚባለው የማውቀው ነገር የለም። ረቂቅ ሰነድ የተባለውም እንዴት በዚህ መልኩ ለአደባባይ እንደሚበቃ የምናውቀው ነገር የለም። እንዲሁ እንዲሁም ኦህዲን ነው ያዘጋጀው እገሌ ነው ያዘጋጀው ስለሚባሉት ነገሮችም ቢሆንም ረቂቅ ሰነድ የማዘጋጀት ስልጣን የኛ የስራ ድርሻዎች ባለመሆኑ አስተያየት ለመስጠት እንቸገራለን። ህግ የሚያወጣውን ህግ የማውጣት ስልጣን የተሰጠው አካል በመሆኑ በእኛ በኩል የተለየ አስተያየት የምንሰጠው ነገር የለም፣ በማለት ምላሻቸውን ሰጥተዋል። ይህ የተሰራጨው ረቂቅ ሰነድ ወደ ሚኒስትሮች ምክር ቤት ተላልፏል የሚሉ ወገኖች አሉ። በዚህ ነጥብ ላይ ምን ይላሉ? ለተባሉትም ጥያቄ መተላለፉን አላውቅም፣ የህግ ረቂቅ የማውጣት ስልጣኑም የሚኒስትሮች ምክር ቤት በመሆኑም በእኛ በኩል በዚህ ጉዳይ ላይ የምንሰጠው አስተያየት የለም ሲሉ አቶ አዲሱ አረጋ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። በመጨረሻም የሶማሊያ የህዝብና መልሶ ማልማት ሚኒስትር አባስ አብዱላይ ሲራጅ ከመንግስት የጥበቃ ኃይሎች በስህተት በተኮሰ ጥይት ተገድለዋል። የአገሪቱ መንግስት ባወጣው መግለጫ አባስ አብዱላይ ሲራጅ ከሶማሊያ ካቢኔ ወጣት ሲሆኑ በሞታቸው የተሰማውን ማዘን ገልጿል። ሚኒስትሩ ከፕሬዚዳንት ቤተ መንግስት አቅራቢያ በአገሪቱ ዋና ኦዲተር ኑር ፋር አጃቢ የጸጥታ ኃይሎች ተኩስ ተከፍቶባቸው ለሞት እንደተዳረጉ የአገሪቱ ዋና ፖሊስ አዛዥ ሙሐመድ ሁሴን ተናግረዋል። የዋና ኦዲተሩ ጠባቂዎች በወጣቱ ሚኒስ ሚኒስትር ላይ ተኩስ የከፈቱት የፋርሃን ደህንነት ስጋት ውስጥ የሚጥሉ ስለመሰላቸው ነው ተብሏል። የ31 ዓመቱ ወጣቱ ሚኒስትር አብዱላይ ሲራጅ ዋና ኦዲተሩ ካሉበት ባለ ጥይት መከላከያ ተሽከርካሪ ከኋላ እንደ አጋጣሚ እየተከተላቸው ስለነበር በስህተት ተኩስ ተከፍቶ ሚኒስትሩ ለሞት ቢዳረጉም የሞቃዲሾ ፖሊስ የአደጋው እውነተኛ ምክንያት እየተመረመረ ነው ብሏል። ባደጋው የሟች ሚኒስትር ጠባቂዎች የቆሰሉ ሲሆን፣ አብረዋቸው የነበሩት ሌላ ሚኒስትር በህይወት መትረፋቸው ተጠቁመዋል። አባስ አብዱላይ ሲራጅ በኬንያ የስደተኛ ሰራተኞች መጠለያ ያደጉ ናቸው። ኤፍቢሲ የዘገባው ምንጭ ነው። የድሬ ቲዩብ የዕለት አርብ ዜናዎቻችን የሰማችኋቸውን ይመስሉ ነበር። ሰናይ ጊዜ